ሰላም ጤና ይስጥልን። የዚህ ቻናል ቤተሰቦች እንደምን ቆያችሁ? አሁን በማስከተል የእኔን ምርጥ ሶስት የእቅበተ እምነት አገልጋዮችና አስተማሪዎችን እናያለን። ሶስተኛ፣ ጳውሎስ ፈቃዱ። ጳውሎስ ፈቃዱ ተሰማ በኢትዮጵያ የወንጌላውያን አማኞች አብያተ ክርስቲያናት በስፋት የሚታወቅ አገልጋይ ነው። አንዳንዶች ለዘብተኛ አካባቢ ነው የሚከተለው ብለው ትችት ቢያቀርቡበትም በተለይ የእግዚአብሔር ልጅ የተባለው መጽሐፉን ሲያስመርቅ ከቃለ እምነት አስተማሪዎች መድረክ መገኘቱ ብዙዎችን አነጋግሮ ብዙዎችንም አስገርሞም ነበር። በብዙሃን ዘንድ ብዥታንም የፈጠረ ቢሆንም ግን ጳውሎስ ፍቃዱ እውነተኛውን አስተምሮ የሚከተል እውነተኛውንም አስተምሮ የሚያስተምር አስተማሪ መሆኑ የታወቀ ነው። ላመነበት እውነት እስከ መታሰርም ድረስ ደርሶ ነበር። በተለያዩ መጽሐፍትንም እንዲሁም ደግሞ የትርጉም ስራዎችን አበርክቷል። በቅርቡ የተጻፈው የእግዚአብሔር ልጅ የተሰኘው መጽሐፍ በስፋት የሚታወቅ ነው። ከሰሞኑም ደግሞ ከገበያ የዋለው የተሰቀሉ የተሰኙ መጽሐፉ ከብዙ በጥቂቶቹ ናቸው። አብዛኛውን ጊዜ ወደ ታሪካዊ ስነ መለኮት ስቶሪካል ቴዎሎጂ ዘንበል የሚለው ጳውሎስ ፍቃዱ በዚህ ሰዓት በእንግሊዝ ሀገር ነዋሪነቱን አድርጎ ይኖራል። በመጋቢነትም እያገለገለ ይገኛል። ፓውልስ ፑልፒት ወይንም ምስባከ ጳውሎስ የሚባል የማህበራዊ ሚዲያ ገጽ ያለው ሲሆን በዩትዩብ በፌስቡክ እንዲሁም በቴሌግራም ላይ ማግኘት ትችላላችሁ። ሊንኩን ኮመንት ሴክሽን ላይ እናስቀምጥላችኋለን። በተለያየ ርዕሰ ጉዳዮች ላይ የበሰሉ ትምህርቶችን እንደሚያገኙበት እናውቃለን። ጳውሎስ ፈቃዱን ብትከታተሉ በጣም ታተርፋላችሁ። የእኔ ምርጥ ሶስት የእቅበተ እምነት አገልጋዮችና አስተማሪዎች ሁለተኛው ዘለአለም መንግስቱ፣ ብዙዎች ሁለገብ አገልጋይ እንደሆነ ይመሰክራሉ። መጋቢ አቃቢ፣ ጸሐፊ ተርጓሚ፣ ወዘተ። ዘላለም መንግስቱ ለኢትዮጵያ አብያተ ክርስቲያናት ከተሰጡ ስጦቶች መካከል ነው። ምዕመናንን ለማንቃት አሰተኞችን ለመቃወም በጣም ደፋርና ቆራጥ ነው። የማያመቻምችና ለርዕቱ አስተምሮ ዘብ የሚቆም ወታደር ነው። ማህበራዊ ሚዲያዎችን ለመስተማርና ሰዎችን ለማንቃት ይጠቀምበታል። ለ23 ዓመታት በሙሉ የተለፋበት የመጽሐፍ ቅዱስ መዝገበ ቃላትን አዘጋጅቶ በቅርቡ በኢትዮጵያ መመረቁ ይታወሳል። በተለያዩ ጊዜ የተለያዩ መጽሐፍትን ለንባብ አብቅቷል። አብዛኞቹን ለምዕመናኑ በነጻ እንዲያገኙ በፒዲኤፍ መልክ በማዘጋጀት በቴሌግራም ገጾቹ ላይ አስቀምጧል። የመጽሐፍ ቅዱስ ማጥኛ መጽሐፍትን፣ የቅበተ እምነት መጽሐፍትን ለንባብ አብቅቷል። ጥቂቶቹን እነሆ፦ መንፈስ ቅዱስና ካሪዝማዊ ቀውሶች፣ መጽሐፍ ቅዱስና የአፈታት ስህተቶች፣ ክርስቲያናዊ ኢትዮጵያኝነት፣ እንስፈን ወይስ እንዘምር የሐሰተኞች እሳተ ገሞራ፣ ማርያም እና ተአምረ ማርያም፣ ጥቁር ነጥብ፣ ሰው ምንድን ነው! ክርስትና እና አንተን፣ የቲቶ ማጥኛ፣ የዕንባቆም ማጥኛ፣ የይሁዳ መልእክት ማጥኛ፣ የነህምያ ማጥኛ፣ የቁርአኑ ኢሳ የመጽሐፍ ቅዱሱ ኢየሱስ አይደለም፣ የመጽሐፍ ቅዱስ መዝገበ ቃላት እነዚህ የተወሰኑት ናቸው። ዘላለም መንግስቱ በአሁኑ ሰዓት በሀገር አሜሪካ ይገኛል። በዩቲዩብ በቴሌግራም እንዲሁም በፌስቡክ መጽሐፎቹንና ትምህርቶቹን ማግኘት ይቻላል። የገጾቹን ሊንክ በኮሜንት ሴክሽን ላይ እያገኙ ዘላለም መንግስቱን ብትከታተሉ በጣም ታተርፋላችሁ። የእኔ ምርጥ ሶስት የቅበተ እምነት አገልጋዮችና አስተማሪዎች አንደኛ ዶክተር ተስፋዬ ሮቤሌ ዶክተር ተስፋዬ በኢትዮጵያ የቅበተ እምነት አገልግሎት በጣም የቆየ እንዲሁም በዚህ ዙሪያ ብዙ የተማረና የተመራመረ አገልጋይ ነው። ዶክተር ተስፋዬ የተስፋ አቃቢያነ ክርስቲያን ማህበር መስራች ነው። እንዲሁም የአዲሱ መደበኛ የመጽሐፍ ቅዱስ ትርጉም ተርጓሚ አርታይ ሆኖ አገልግሏል። በኢትዮጵያ ቃለ ህይወት ቤተክርስቲያን የሥነ ጽሑፍ ኃላፊ ሆኖም አገልግሏል። በፍልስፍናዊ ነገረ መለኮት የፒኤችዲ ባለቤት ነው። ዶክተር ተስፋዬ በእርጋታቸውና እውነትን በትህትና በማስረዳት ይታወቃሉ። በነገረ ስላሴ ዙሪያ ሰፊ ስራ ሰርተዋል። የተለያዩ መጻሕፍትንም ለንባብ አብቅተዋል። ከብዙ በጥቂቱ አባይ ነባይ፣ ስነ አመክንዮ፣ የሐዋርያት ቤተ ክርስቲያን ኑፋቄ፣ ሴባሎሳውያን ቅጽ አንድ ሴባሎሳውያን ቅጽ ሁለት አሮሳውያን፣ የትምህርተ ስላሴ መሰረታዊያን። ጉባኤ ሙግት ውህያተ ጥበብ፣ ትንሣኤ ሙታን ልጆች የሚጠይቋቸው 101 ጥያቄዎች ከብዙዎቹ የተወሰኑት ናቸው። ተስፋዬ ሮቤሌን ብትከታተሉ በጣም ታተርፋላችሁ። በዚህ ወቅት ኑሯቸውን በአሜሪካ አድርገው ይኖራሉ። በተለያዩ የማህበራዊ ሚዲያ አማራጮች ትምህርታቸውንና መጽሐፋቸውን ማግኘት ትችላላችሁ። እነዚህን ይመስላሉ። የኔ ምርጥ ሶስት የቅበተ እምነት አገልጋዮችና አስተማሪዎች እነዚህ ናቸው። በቀጣይ ሌሎች ቪዲዮዎችን በምንለቅበት ጊዜ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ለሌሎች ሰዎች ደግሞ ሼር እንዲደረግ፣ ላይክ ደግሞ እንዳይረሳ፣ ኮመንት እንዳይረሳ።